በቃ ብዙ ነገር ቀይሮ ነው እዚህ ጋር መጣኝና፣ እናንተ ሳገኛችሁ ራሱ እንዴት እንደመጣውኝ አላውቅም። በቃ እንዴት እንደጠራኝ ንሳ እንዴት እንደተቀበልኩኝ እና የተባልኩት ነገር እንደዚህ ተብሎ መንግሥተ ሰማያት አይገባም። ይሄ የተከራከርኩት የነበረኝ ኃይል ምናምን ሁሉ ነገር ነው ያየሁትና፣ ዓለም ላይ ያላችሁ እንደኔ ጸጉር፣ ቀለም ያስቸግራችሁ፣ ጥፍራችሁ የምትተከሉ በሙሉ ሰባት ከወዴ ውስጥ ወጦልኛል፣ ይሄን አወጣልኛል ሰባት ባፍ ነፍስና ስጋ ተለያይታ ከዚህ ምድር ስንለይ ምን አይነት ህይወት እንደምንኖር ያንን አሳይቶኛል። የደስታ ቦታና የመከራ ቦታ ሲሆንና ጋነብ ያንን ቦታ ስናየው በጣም በጣም በጣም ያሳዝናል። እኔ ደብተራ ቤት፣ ንብረት፣ መኪና ነበረኝ፣ ብዙ ነገር ነበረኝ። እሱን አጥቼ ትዳሬን በትኜ ልጆቼን ባለቤቴን እንዳላይ አድርገው የትም ነበሩ። በአብዛኛው ሺሻ ቤት፣ ጫት ቤት ነበረ በምድር ላይ ሙቼ አየሁት ድኝ ማየሁት ይህንን ያላየ ያላየ ወገን እንዲያየው ነው። ልጆች ታስረዋል ፍቱልኝ ቀረ ፍቱልኝ ብላ መብርሃን መጣ ስታስፈታና ይሁን ሀገረ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ተጓዦችና ተከታታዮች በመላው ዓለም የምትኖሩ ኦርቶዶክሳውያንና የኦርቶዶክስ እምነት ተከታዮች በሙሉ የታምረኛው ሰማዕት የበርሜል ቅዱስ ጊዮርጊስ ጉዟችንን እግዚአብሔር አምላካችን ያው በሰላም እንድንገባ መንገዳችን የሰላም፣ የፍቅር፣ የአንድነት የበረከት እንዲሆን በጸሎታችሁ አስቡን እያል የሰማዕቱ የቅዱስ ጊዮርጊስ የበርሜል ታምር ጸበሉን መጥታችሁ ለመጠመቅ እየፈለጋችሁ እየጓጓችሁ ነገር ግን በተለያየ ምክንያት ወደዚህ ቦታ መምጣት ያልቻላችሁ እህቶች ወንድሞቻችሁ ደግሞ ከቦታው ላይ የሚኖረውን ገቢረ ታምራት ለእናንተ ናደርስላችኋለን ማለት ነው። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የምንገኝበት ቦታ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን ግቢ ነው የምንገኘው። እህታችን እስቲ ሰማዕቱ ቅዱስ ጊዮርጊስ ያደረገልሽን፣ እንዴት እንደመጣሽ ከየት እንደመጣሽ፣ ስምሽ ማን እንደሆነ፣ በጸበሉ ላይ ስትጠመቂ ምን እንዳየሽ ይህንን የኤልሻዳይ ኦርቶዶክሳዊ ሚዲያ በመላው ዓለም ሆኖ የሚመለከቱና የሚከታተሉ እህቶች ወንድሞቻችን በኦርቶዶክስ እምነትም ከኦርቶዶክስ እምነት ውጭም ያሉ እህቶች እንግዲህ የሰማዕቱ የቅዱስ ጊዮርጊስ ድንቅ ስራ ለዓለም አነጋጋሪ ነውና ለተመልካቾች ማስረዳት ከቻል መጀመሪያ እኔ ሲጠራኝ በምን እንደጠራኝ ታውቃለህ። በቃ ማለት ለሱም አልገባ ሰው ነኝ። በቃ ብዙ ነገሬን ቀይሮ እዚህ ጋር መጣኝና እናንተ ሳገኛችሁ እራሱ እንዴት እንደመጣውኝ አላውቅም። በቃ እንዴት እንደጠራኝ ንሳ እንዴት እንደተቀበልኩኝ እንዴት እንደሰገድኩኝ፣ ከዛ ደግሞ በእናንተ በእናንተ ማህበር ስመጣ ትምህርት እየተማርኩኝ ስመጣ የራሴን ታሪክ መትነግሩ ሁላ እስኪመስለኝ ድረስ ነበር የተማርኩት ተማርኩት። ከዛ ራሴን እየተቆጣጠርኩ ነበር የመጣሁት። በቃ እኔ ሰውረኝ ምናምን አላልኩትም። በቃ የውስጤን ታቃለህ፣ አንተ በብዙ ፈተናዎች ውስጥ እኔን ተወደኛለህ፣ ታወጣኛለህ፣ መልሽ እዛ ህይወት ውስጥ ገባለሁና ሰማቱ፣ አንተ ታቃለህ ብዬ ነበር የመጣሁት። መጀመሪያ የተጠመቁት ኪዳነ ምህረት ነበረ። ኪዳነ ምረት በቃ ለኔ ኔ እንጃ ጠርቻት አላቅም። ለምን አንደ ቤቴ ላይ እንደማትመጣ አላቅም። ብቻ ግን ተጠብቀኝ ነበር ብዬ ነው ማስበው። ብዙ ነገር ነው በቃ የተደረገልኝ። እነዚህ ነው ብዬ አልነግርህም። ኪዳነ ምረት ሁለት ጊዜ የተጠመኩ ከዛ በርሜል ተጠመቁ። ትናንትና ግን ልዩ ነበር ለኔ። በቃ ሌሊት ላይ ነበር የደረሰኝ ሲሄድ እራሱ በቃ በፍራቻ ነበር የሄደው። ልቤ ይመታ ነበረ። በቃ እርኩስ መንፈስ በቃ እባክህ ሰማዕቱ እያልኩ ነበር የገባሁት እና ያየሁት ነገር ምንድነው? ከተሰወርኩ በኋላ ያየሁት ምንድነው? ውሃ ውስጥ ሁኜ እየዋኘው ትንንሽ አሻንጉሊት የሚመስሉ ድንቅ ድንቅ ልጆች አብረው የነበሩ ና ሊወስደኝ ሲመጣ ሂድ ከዚህ እኔ እሷን ፈትቻታለሁ ብሎ ሲያባረረው አይቻለው። ለእኔ ደረሰ፣ ለሁሉም ሰው ድረስ። ባለቤት የሚበሽተኛ ነው እሱ ላይ መንፈስ አይቻለሁ። እሱም ለበረከቱ ያብቃው

እውነት ነው የምነግራችሁ በቃ ማመን አንዳንዴ ከራስ ጋር ትጣላለህ። ይሄ ቦታ ለምን መጣው ለኔ አይገባኝም፣ ግን እግዚአብሔር በቸርነቱ እዚህ ጋር ቆሞኛል። በቃ ሰማያቱ ለኔ ደረስክ፣ ለሁሉም ሰው ድረስ፣ ሁልጊዜም በመንገድ የምጠራ አባቴ ነህና ለሁሉም ድረስ ነው ምለው። በጣም ግሩም ነው። በቃ ዓለም ላይ ያላችሁ እንደኔ ጸጉር ቀለም የሚያስቸግራችሁ፣ ጥፍራችሁ የምትተከሉ በሙሉ በቃ እኔ ጀርባዬን ሲገርፈኝ ሁሉ ይታወቀኛል። እቤቴ ቁጭ ብዬ ጀርባዬን እየገረፈ ነው ሁላ የወሰደኝና እግዚአብሔር ለእኔ ታምርን አድርጎልኛል። ለናንተ ለእናንተ አለም ዓለም እዚች ነች። በቃ ሁሉን ነገር ስታዩት ነው በቃ መታምኑትና በቃ እኔ ቃላት የለኝም በቃ ለሱ ቃላት የለኝም። ስለዚህ አሁን ይህንን ሚዲያ ለሚከታተሉ በሀገር ውስጥም በውጭም ላሉ የኦርቶዶክስ እምነት ተከታዮች ወይም ደግሞ የዚህን የታምረኛው በርሜል ቅዱስ ጊዮርጊስን ጸበል በተለያየ ሶሻል ሚዲያ መልክቱ ደርሷቸው ለመምጣት እየጓጉ በጉጉትና በናፍቆት ለሚጠባበቁ እህቶች፣ ወንድሞች ምን አይነት መልእክት ማስተላለፍ ትፈልጋለሽ? በቃ እኔ ከተሞክሩት ኔ ነጋዴ ነኝ እና ንግድ ህይወት ነው የሚያጓጓኝ። ጠዋት ተነስቼ ስራ ነው ጠዋት ማታም ስራ ነው። ለእምነቴ ብዙም አልነበረኝም እና እኔ የምነግራችሁ ሁሉም ነገር ቀሪ ነው። በቃ ላፊ ጠፊ ነው ። ህይወት እዚህ ነው ያለው። በቃ ሁለተኛ ህይወት ነው የሚሰጠን። ሁለተኛ ህይወት ሲሰጥህ አንደኛ እምነትን እንድታቃውን። እኔ ከዜሮ ነው የጀመርኩት። እግዚአብሔር በቸርነቱ ነው ያቆመኝና እባካችሁ፣ እባካችሁ ኑና እዩ፣ ተፈወሱ፣ ዳኑ። ይቅር በቃ ሁሉም ነገር ሁሉም ነገር በእግዚአብሔር እጅ ነው። በቃ እኛ ሁሉም ነገር አይቻለሁ፣ እኔ በበኩሌ አይቻለሁ። ከአሁን በኋላ ወደዛኛው ህይወት የሚመልሰኝ ምንም ነገር የለም። ለራሴ ነው ቃል የገባሁትና ሁሉም እህቶቼ ወንድሞቼ፣ በመላው አገር አለማት ምትኖሩ ኢትዮጵያ ውስጥም ታስራ ሰርታችሁ የነበራችሁ እባካችሁ ይሄንን ቦታ ለመጎብኘት ያብቃችሁ፣ ሰማዕቱ ይፍቀድላችሁ። እመቤት የኪዳነ ምህረት እንግዲህ ለእኔ ደረሰች ለእናንተም ትድረስላለሁኝ። እሺ እህታችን እናታችን፣ የምህረት እናት አማላጃችን፣ ኪዳነ ምህረት አቁራሪ ተማአት ምህረትን የምታቀርብ እናታችን ኪዳነ ምህረት ቀሪ ህይወትሽን ታስተካክል። አሚን። ሰማዕቱ ፍጡነ ረድኤት በአማላጅነቱ በረዳትነቱ ፈጥኖ አለው፣ ከኋላ አለው፣ ከቀኝ አለሁ ከግራ አለሁ ከፊት ይበልሽ አሜን። በሄድሽበት ሁሉ ሰማዕቱ ቅዱስ ጊዮርጊስ ይጠብቅሽ። ከልብ እናመሰግናለን። በቀጣይ ጉዞ መጋቢት 25 መነሻ ሚያዚያ 3 መመለሻ፣ ወይም አፕሪል 3 መነሻ አፕሪል 11 መመለሻ በዚህ የጉዞ መርሃ ግብር ላይ በኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ጋር መጓዝ ከፈለጉ በ0906787878 በ0965454545 በ0954777779 በ0969917070 ላይ ደውለው መመዝገብ ይችላሉ። ይሄ ሁሉ መድከም አይጠበቅበትም። ከስር ባሉ የአማራጭ ስልክ ቁጥሮች በቀጥታ በመደወል በቴሌግራም፣ በዋትሳፕ፣ በኢሞ በመደወል መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ ስድስተኛ ፎቅ 603 ላይ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ብለው ጎራ ይበሉ። ከእኛ ጋር ስለተጓዙ እናመሰግናለን። እንደዚህ ያድናል እንደዚህ ሲሉ እንዲሁ አይኔ መጦን ያየሁት እንዲሁ ጉድ ያየሁኝ እንጂ የእውነት እውነት አልመሰለኝም። በምን የምትለኝ ማልሄድበት ጠበል የለኝም፣ ማልንከራተትበት የለኝም። እንደዚህ አይነት ታምረኛ ጠበል አይቻለውም። የታመመ ሰው ሁላ መጦ ዝሄዳል፣ ታምሩን ይገለጥለት። መጀመሪያ እንደመጣሁኝ እንደ መስራት ሁላ እንደዚህ ታፍኝ ጨለማ ውስጥ ገብቼ እንዲስንቀሳቀስ እንዲመህዳልችል እንዲማፋፈኝ መንቀሳቀስ አቁቶ ይነበር ምን በቃ በጮኸው ምኑ ብሎ ምንም መፍትሄ የለኝ፣ ጨንቆኝ በቃ ተጨናንቄ ማለት ነው። ከዚያ በኋላ እንትን ብሎ እንደዚያ ስጨነቅ በዚህ ላልፈስን በዚህ እያዛለሁ በዚህ ላልፈስን በዚህ እያዛለሁ ታፍኝን ያለው ጨለማ ውስጥ። ከዚያ በበነጋው ደግሞ በበነጋው ደግሞ ስገባ በቃ ብርሃን ሁኖ ብርሃን ሁኖ በመኪና ይዞን ልም ብለው ሲጮህ ስንጮክ ስንጮ ስጮ ስጮ ስጮህ ምንም በበቃ ግራ ገባኝ። ኧረ ድኑን ኧረ ድኑን ምጄ ነው የምጮህ አሁን እመቤታችን የጣል ልጆች ታስረዋል፣ ፍቱልኝ፣ ኧረ ፍቱልኝ ብላ እመብርሃን መጣ ስታስፈታና ይሁን ሌላ አንዴ ጨለማውን ነው ያለው፣ አንዴ ብርሃኑን ነው የማየው። መፍትሄውን አላወኩትም፣ ገና ነው እንግዲህ መጨረሻዬን። በሌላ ጊዜ ደግሞ አስቤበት ልምጣ፣ ሳላስብ ስለመጣው ተመስገኝ ጌቴ፣ እሱ ያውቅልናል። እንግዲህ ስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ሁሉ ይሄንን ማየት አለበት። ኦርቶዶክስ የሆነ ይሄን ምድር ይችን ቦታ ረግጦ ይሄንን ተአምር ማየት አለበት። እኔ ያየሁትን ተአምር እሱ ያውቀዋል። እኔ የማስተላልፈው መልእክት አንድና አንድ ብቻ ነው። ኦርቶዶክስ የሆነ ሰው ይሄንን ተአምር ማየት አለበት። በቃ ዓለም ማየት አለበት። ይሄን ነው የማስተላልፈው። ሰማአቱ ጊዮርጊስ የሚያደርገውን ተአምር መታችሁ በደጁ እረግጣችሁ ይሄን ተአምር እዩ እንዲያልፍ ይሄ ድል እንዳያመልጣችሁ ኦርቶዶክስ ተዋህዶ የሆናችሁ ብቻ ተአምር ነው የምታዩት። በቃ እኔ ምን እንደምን ራሱ ለመናገር መናገር ስለማልችል፣ ይችን ብቻ ነው ማለት የምችለው። በቃ ይሄን ተአምር አይቻለሁ። በቃ ነፍስና ስጋ ተለያይታ ከዚህ ምድር ስንለይ ምን አይነት ሕይወት እንደምንኖር ያንን አሳይቶኛል እኮ። ምን አየሽ እስቲ ግለጽ? በቃ እኔ በደመና ውስጥ ሆኜ ቅዱስ ሚካኤል ከጎኔ ሆኖ የኢትዮጵያ አየር ከጎናችን ሆኖ እንደዚህ በዛ ላይ ስበር ነው ያየሁት። ምን አይነት በሽታ ነበረብሽ? ሰማዕቱ ቅዱስ ጊዮርጊስ ምን አደረገልሽ? በጣም ታምረኛ ነው። ልጄን አሞብኝ ነበር የመጣሁት። በጣም ታምረኛ ነው። በጣም በጣም ፈዋሽ። በጣም በጣም በጣም በጣም በዓለም ላይ የሌለ ጠበል ቢሆን ደት በርሜሉ እኔ ልጄን አሞብኝ ነበር የመጣሁት። አሁን የተፈወሰልኝ ነው። ራሱን እያወቀ ነው። ወደ ራሱ እየተመለሰ ነው ይህ ትናንትና እና ዛሬ በቃ እራሱ ነው እኮ እኔን አውሮኝ እንትን እያልና በጣም ታምረኛ፣ በዓለም ላይ በጣም ታምረኛ የሌለ ጠበል ነው። በጣም ሁሉም እየመጣ እዚህ ቢፈወስ እኔ ምልክት አስተላልፋለሁ። ሁሉም እየመጣ ሁሉም እየመጣ እኔ አሁን ዛሬ እንግዲህ ሰባተኛ ወደ ስምንተኛ ቀይ ልገባ ነው እንግዲህ ተመጣው እዚህ ቦታው ላይ ሶስት ቀን የገባሁት በጣም ፈውስ አይቻለሁ። በጣም ጥሩ ነው። በጣም ልጁ ምንድን ነበር የሚያመው? ልጅ ሽ በቃ ሀይምሮ ነበር የሚጨናነቅ ሀይምሮ ነበር የሚያመ እንትን የሚለው በቃ ወደ አሁን ወደ ራሱ እየተመለሰልኝ ነው እየተመለሰ ነው። እግዚአብሔር ይመስገን፣ ክብር ምስጋና ይገው ለሰማዕቱ ለጊዮርጊስ። እግዚአብሔር ጨርሶ ይማረል። አሜን። ራያ ቆቦ ነኝ፣ ከራያ ቆቦ ነው የመጣሁት። ቢያንስ ወደ ሶስት አመት በየጠበሉ ዙሪያ ያለሁ፣ በየብዙ ገዳማት ዙሪ ያለሁ መፍትሄ አላገኘሁም ነበር ከዚህ ከመጣሁ አሁን አንድ ወሬ ነው፣ መፍትሄ አግኝቼ ተፈውሻለሁ። በጣም ታምረኛ ነው። ትዳሬን በትኜ ገንዘቤን አጥቼ ልጆቼ የትም ነበሩ። ከዚህ ከመጣሁ ግን ወደ ትዳሬ እንድመለስ ምልክት አግኝቻለሁ። ሰማዕቱ መፍትሄ ሰጥቶኛል። ይህ በአሻጋሪ ምንም መፍትሄ አይሰጥም የሚሉ ሰዎች እየመጡ ታምሩ ቢያዩ እኔ ቃላት ያጥነኛል። ይሄን ማለት ረዝም ከሶስት አመት በላይ ትዳሬን ቤቴን በትኜ በጣም ብዙ ገዳማት ሄጃለሁ፣ ተንከልክያለሁ፣ መፍትሄ መፍቲያ አላገኘሁም ነበር። አሁን ግን ባንድ ወር ውስጥ መፍትሄ አግኝቼ ወደ ቤቴ ወደ ትዳሬ እንደምመለስ ተስፋ አለኝ። ከምን በሽታ እኔ ደፍተራ ነው። ቤት ንብረት፣ መኪና ነበረኝ፣ ብዙ ነገር ነበረኝ። እሱን አጥቼ ትዳሬን በትኜ ልጆቼን፣ ባለቤቴን እንዳላ ያድርገው የትም ነበሩ። በአብዛኛው ሽሻ ቤት፣ ጫት ቤት ነበረ። ልጆቼና ቤቴን ትች ከሱ እንትን ብዬ ብዙ ገዳማት ያለኝን ገንዘብ ጨርሼ መፍቲ ሳጣ በርሜል የሚባል ጠበላ አለ ሲሉ ወደዚህ መጣ። እንደሚሉት እዚያ ቁጭ ብለው ጠላ ቤት ወይም ጃምቦ ቤት ቁጭ ብለው እንደሚቀልዱ ሰዎች እኔም እቀልድ ነበር። እዚህ ስመጣ ግን መፍቲ ላላገኝ ነገር እያሉ ነው የመጣሁት። እዚህ ስመጣ በአንድ ወር ውስጥ ወደ ትዳሬ እንደምመለስ ወደ ልጆች እንደምመለስ መፍትሄ አግኝቻለሁ መድረክ ላይ መስክር ያለሁ እዚህም በትክክል የማያውቁ ሰዎች በእንትን ላይ የሚያው ሰዎች እየመጡ ቢመሰክሩ ቢያውትኝ እላለሁ እኔ እንግዲህ ሰማቱ ቅዱስ ጊዮርጊስ ያደረገልኝ ብዙ ነገር አለ በህይወቴ በህይወቴ ደህና ነኝ ብዬ በምኖር ሰዓት ግን ደና አደለውም በቁሜ የሄድኳ ብጃ አለሁ ተማቱ ቅዱስ ጊዮርጊስ ያደረገልኝ ወደዚህ ቦታ ላይ ከመጣሁ ወደ ሶስት ወር ምናምን ሆኛል። እና የመጣሁት ለሁለት ሳምንት ነው፣ ግን በሱ ፍቃድ ግን እስካሁን ድረስ ም አለሁ። ወደፊትም እንዴት ነው እምንድን መሆን አላውቅም። እሱ ብዙ ነገር አድርጎልኛለኝ። ምክንያቱም ውስጥ ላይ ብዙ ጠበሎች የተለያየ ቦታም ጠበልም አይቻለሁ፣ ብዙ ይሁቴን አይቻለሁ። ከዚህ ቦታ ላይ ከመጣሁ ግን እጹብ ድንቅ ነው። በህይወትም ባለምም ታይቶ የማይታወቅ ታሪክ ነው ያቻለ። ምክንያቱም ሰው የሰው ልጅ አለፈ ዋለፈ ከተባለ በኋላ በሰማይ እንደሆን እንጂ በምድር መቸም አይተን አናቅም በህይወቴ ማለት ነው። እኔ ግን በምድር ላይ ሙቼ አየሁት ድኝም አየሁት። ይህንን ያላየ ያላየ ወገን እንዲያዩው ነው። እኔ እምለው ያላየ ወገን ይህን ቦታ ላይ እንዲረግጠው እንዲያዩው ነው። ሌላ ነገር አይደለም ማስተላልፈው ማለት ነው። ማስተላልፈው እንዲያዩት ነው። በቃ ይህንን ማየት አለባቸው። በቃ ያመነ በሙሉ ያመነ በሙሉ ይድናል ነው የሚለው። ያዳም ልጅ መጥቶ ይሄንን አይቶት ወደ ራሱ እንዲመለስ ነው እኔ የአዳም ልጅ ይህንን ቦታ ረግጦት ወደ ራሱ እንዲመለስ ህይወቱን እንዲያውቀው ማንነታችን እንድናውቀው ነው። እኛ ያንን መከራ እንዳለ አናቅም። ያንን መከራና የደስታ ቦታና የመከራ ቦታ ሲሆንና ጋነብ ያንን ቦታ ስናየው በጣም በጣም በጣም ያሳዝናል፣ በጣም ያሳዝናል። እኔ በውስጤ በጣም ማዝነውና አሁን አንዳንዴ በቃ የሆነ ሰዓት ላይ ማዝነው የሚያስለቅሰኝ ምንድን ነው አሁን ያለሁበት ደስታ ላይ ቢሆንም ግን መከራ ላይ ያሉት ወንድሞቻችን ራሳቸውን ሳውቁ ራሳቸውን ሳውቁ ለንስሐ ሳይበቁ ይህን አይነት ህይወት ሳያገኙ ላለፉ ወንድሞች ግን ለዘላለም እዛ ገሃነም ናቸው ወያሉ ብዬ በጣም አዝናለሁ። ማለት በጣም የሚያስለቅሰኝና የሚያሳዝነኝ ይሄ ነው እና ሰማዕቱ ቅዱስ ጊዮርጊስ እኔ አመጣጤ በኪንታሮት በሽታ ነው የመጣሁት። በኪንታሮት በሽታውም አሁን እየተወገደልኝ አለ ሰባት ተባብ ከወዴ ውስጥ ወጦልኛል ይህን አወጦልኛል። ሰባት ባብ። አሁንም ያለው ቸርነቱ ብዙ ነገር አለው። ፈጣሪ እስከፈቀደ ሰዓት አለው። ግን እኔ በአለም ላይ በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያሉ ወገኖቻችን ይህ ድል እንዲያገኙት፣ ከራሳቸው ጋር እንዲገናኙ፣ ከእግዚአብሔር ጋር በምድር እንዲገናኙ ማስተላልፈው ነው ኔ እሺ፣ ወንድማች ቦታ ላይ ከመጣ ምን ያክል ጊዜ ነው? ሰባት ባብ ሲወጣልህ በመጠጣት ነው። ነብስ ያለው ባብ ከወዲህ እንግዲህ ያው በአብን ያክል አራዊት በሆድ ይዞ መቀመጥ በጣም ይከብዳል። ነገር ግን ለእግዚአብሔር የሚሳ ነው ነገር የለም። ሰባት ባብ እንዴት ነው ወጣለ? ጸበል ስጠጣ ነው ወጣለ። ተጠም ስትጠመቅ ነው እንደው በተሰወርክ በነው ወጥቶ ላል የተባልከው እስቲ በደንብ ግል አድርጋለሁ። ኦኬ እሺ፣ ከዚህ ላይ ጠበሉን ጠበላለሁ፣ መጠጡን መጠጣለሁ። መጀመሪያ ላይ እንደ እንደመጣ አምስት ሌትር ጠጣ ነበር። ከዛስ ከ10 ሌትር መጠጣ ጀመረ ያለሁ 10 ሌትር ላይ እየጠጣሁ እያለ ግን በሶስት ቀን ልዩነት ሁለቱ ባ በሶስት ቀን ልዩነት ሁለቱ ወጣልኝ። አንዱ ግን እንደገና ሶስተኛው ግን ከሁለቱም ይተልቃል። ሶስተኛው ትልቅ ነው፣ በወሩ ነው ይወጣልኝ። መጠጣቴን አሁንም አላቋረጥኩም፣ እየጠጣሁ ነው። ልክ ይሄ ከዛው ላይ ከውስጤ ከወዴ የተወሰነ ነብስ አላቸው። ርቀት መሄድ አይችሉም፣ እዛው ነው የሚልፈሰፈሱት። ከዛው ነው ገድያቸዋለሁ ማለት ነው። ርቀትም የላቸውም አንደኛ ኔ ጠበሉ ውስጥ ላይ ያለው ሁሌ የምንጠጣው ጠበል ቢያንስ ለሁለት ሳምንት እስከ ሶስት ወር ሆኖኛል። በዛ እኔ የጠበሉ ሁኔታ ይሁን እያደከመው የመልፈስፈስ ነው እንጂ የማምለጥ ጸባይ የለውም። አስቀርቸዋለሁ ማለት ነው። የሰማዕቱ የቅዱስ ጊዮርጊስን ጸበል በሌላ ዓለም በካናዳ በአሜሪካን በዱባይ በተለያየ ሀገር ሆነው ለሚመለከቱና እንደ ወደዚህ ቦታ ለመምጣት መንገዱ ሰላም አይደለም፣ ጸበሉ የውሸት ነው፣ ኦርቶዶክስ እምነት ተከታዮች በጄኔሬተር ነው የሚያወጡት፣ ጸበሉ ዝም ብሎ በማሰሪያ ገመድ ላይ በድግምት ነው፣ በተለያየ ነገር ነው እያሉ ከኛ እምነት ተከታይ ውጪ የሆኑ ሰዎች በጣም በጸበሉ የሚቀልዱና የሚሳለቁ ሰዎች አሉ። እና ይህንን እያዩ ደግሞ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሰው እንደሚለው ባይሆንስ፣ እነዚህ ሰዎች ውሸታቸው ቢሆንስ፣ ከዚህ ከረጅም ሀገር አቋርጠን ሄደን በአንድንስ የሚሉ ሰዎች አሉ እና እስቲ እንደው አንተ ከተደረገልህ አንጻ ለእነዚህ ሰዎች ምን አይነት መልክት ማስተላለፍ ትፈልጋለን አይ አሁን እንደሚባለው አንድ ሰው ወደ ድነት ቦታ እንድት ድን አይደለም የሚፈለገው፣ መንፈስ እኮ ነው። አሁን ይህን የሚያራግበው መንፈስ ነው እንጂ እውነተኛ የሰው ልጅ ሃይማኖት ያለው እውነተኛ የሚድን ሰው ይህን አራግበው። ምክንያቱም እነዚህ የሚያራግቧቸው መንፈሶች ናቸው፣ ሰው እንዲድን አይፈለግም። በቃ ለዚህ እኮ ነው ሰው የሰው ልጅ እንዲድን አይፈለግም። ምክንያቱም በሁለት አይነት መንገዱ የእግዚአብሔርን የመጠራጠር ጸባይ እንዲያድርበት የሰው ልጅ። እንደዚህ አይነት ነገሮች አሉ። ብዙ ነገር እኮ ይገጥመናል እኛ ክርስቲያኑ በተለያየ ቦታ ላይ የሰው ልጅ በሃይማኖቱ እንዳይድን ብዙ ጥርጥር እንዲገባ መንፈስ ነው በሰው ላይ ያድርና፣ መንፈሱ ያስተምራል ይህ ቦታማ እንደዚህ ነው። ካህናትም እያጠመቀ አይደለም እራሱ ያጠምቃል። አሉ አገልጋዮች አሳሪዎች አሉ ያስረሃል። እነሱ አስረው ለራሳቸው ነው አስረው በራሱ ፍቃድ አጥምቆ እንደገና ደግሞ አሁንም ሌላ ቅያሬ ሲመጣ ራሱ ነው የሚያጠምቅ። ሰው ማይደለም ያጠምቀው። በሌላም ነገር አይደለም በራሱ ነው። ከምድር ነው ወደ ላይ የሚወጣ ወደ ሰማይ ነው የሚወጣ ሶስት ጊዜ ሶስት ጊዜ ነው የሚወጣው ጠበሉ በራሱ ነው የሚያጠምቀው ማለት ነው እንጂ በካህናትም አይደለም በማንም በዳቆናትም አይደለም የሚጠመቀው። እና ይህንን እያሉ ወገኖቻችን ይህን እየሰሙ ሁለት ወድ ባይሆኑ ጥሩ ነው። ነው ወገኖቻችን ወደዚህ ቦታ በአይናቸው ማየት ይችላሉ። እኛ ስላለነበት ከቦታው ስለተፈወስነ ስላየነው ነው እንጂ ሀሳብ እያንሸራሸረ ነው ያለ። ነገር ግን እነሱ ቢመጡ ደግሞ ከኛ ይልቅ እነሱም እንዲያስተምሩ ይሆናሉ። እነሱም ደግሞ ይህንን ካዩ ይህን ገል ካዩታይ ለሌሎች ወገኖቻችን አሪያ ይሆናሉ ማለት ነው። ከዚህ ግን ሰማዕቱ ቅዱስ ጊዮርጊስ ግን ምንም ሳላስበው በራሱ ሰዓት ይዞ ይመጣል። ከዚህ ቦታ ለሁለት ሳምንት ብዬ ግን ሁለት ሳምንት ያሰብኩን ነኝ እንጂ እሷ አር ለሚያሰበው በእሱ ሀሳብ ግን እስካሁን አለው የው ሶስት ወሬ ነው ለምን አሁንም ምን ደሞን በእሱ ሀሳብ እስካለው ድረስ የእሱ ትእዛዝ እስከሚሆን የእሱን ትእዛዝ መጠበቅ ስላለብኝ ማለት ነው። እሺ ወንድማችን፣ እግዚአብሔር አምላክ ሰማዕቱ ቅዱስ ጊዮርጊስ ጨርሶ ይማረ። የተወደዳችሁ የኤልሻዳይ ኦርቶዶክሳዊ ሚዲያ ተከታታዮች በሙሉ እንግዲህ ወንድማችን በሰማዕቱ በበርሜል ቅዱስ ጊዮርጊስ ጸበል ሰባት ነብስ ያለው እባብ ከሆዱ እንደወጣለት በራሱ አንድ በት ሰምታችኋል። እንግዲህ ይህንን ሚዲያ የምትከታተሉ ሁሉ መልእክታችንን ትክክለኛውን መልእክት ከዛው ከተደረገላቸው ሰዎችና ከዋናው ከምንጩ ከቦታው ወደ እናንተ የምናደርስላችሁ ይሆናል። ወንድማችን እግዚአብሔር አምላክ ጨርሶ ይማር። አሜን። በዚህ መሀል ላይ ግን እንደው በየዓለሙ በኢትዮጵያም ሆነ በዓለም ላይ ያላችሁ እህት ወንድሞቻችን በቃ የአዳም ልጅ ነው የአዳም ልጅ በሙሉ ያለ መጠራጥር ከዚህ ቦታ ላይ ከመጣችሁ ትድናላችሁ። ምንም መጠራጥር አያስፈልገውም። እግዚአብሔር ስለሚያጠምቅበት እግዚአብሔር ነው ምንም እግዚአብሔርን አምናችሁ ከመጣችሁ ትድናላችሁ። ትሞታላችሁ ምናምን የሚባለው መንፈስ ነው። መንፈስ በሰው ላይ ያድርና ያስወራል ሌላ ምንም እንዳትጠራጠሩ መጣችሁ ብታዩት ደግሞ ይህን ገነት ህይወትን ብታዩት በቃ በዚህ አለም ላይ እስካሁን የምንኖረው አለም ዝም ብለን ነው በቃ ምንኖረው ማለት ነው አሁን ለእለት እንኳን ለምን በላው ምናምን ዛሬ ዛሬ ምን በላው ይዘን ለነገኑ ምናስብ ምንም እንደዛ ማሰብ አስፈልግም ሌላ መገንባትም አስፈልግም ህይወትን ህይወትና ነብስን ነው መገንባት የሚያስፈልገው በዚህ ሰዓት ነብስን ነው ይህንን መከራና ይህንን ስቃይ ያየ ሰው በቃ በአለም ላይ በቃ እኔ እንደ ራሴ ብዙ ነገር ስላየው በርሜል ላይ ብዙ ነገር ስላየውበት በቃ ከዚህ በኋላ ለእለት የምበላው እንጂ ለነገ ሀሳብም የለኝም። ወደፊትም እግዚአብሔር አመሰግናለሁ። በወልድ ወንፈስ ቅዱስ አህዱ አምላክ እኔ ለእኔ ጊዮርጊስ ያደረገልኝ ነው ዛሬ ልመሰክር የመጣሁት እና እኔ ሁሉ ጊዜ በህይወቴ ባለፈው ህይወቴ ላይ የሆነ ነገር አታደርጊ፣ እንደዚህ አታደርጊ። ለምሳሌ አሁን ሴቶችን ጥፍር ቀለም ስንቀባ ጸጉራችን የሆነ ሂውማን ሄር ስንሰራ የሆነ ነገር ስናደርግ ወይም ደግሞ አሁን በቅርቡ ጂም ጀምሬ ነበርና ጂም ስሰራ ከቤት ውስጥ አይ ይሄ ኮ የሰይጣን መንገድ ነው ይቀርብሽ፣ ይባላለሁ። እኔ ግን ሁሌ እንደ ተከራከርኩኝ ነኝ፣ ሁሌ ማለት ነው። በቃ እንደዚህ ሰዓት አድርገ አይ ይሄ ኮ ችግር የለውም ሌላ ነገር ሳን ጾም፣ እንዴት ጥፍር ቀለም ብንቀባ ባንቀባ ብዬ ብዙ ነገሮች በቃ ከራከራለሁ። አይ ህግ ህግ ነው እባላለሁ። ቤትና ወንድም ያለ እሱ ነው ሁሌ የሚያስተምረኝና፣ ሁሌ እንደ ተከራከርኩት ነው። ትናንትና ግን እዚህ ቅዱስ ጊዮርጊስ ሰማያቱ ቅዱስ ጊዮርጊስ ጸበል መጥቼ ያየሁት ነገር መጀመሪያ የሆነ በጣም ክብ በሆነ ብርሃን የተከበበ ነገር ውስጥ እንደዚህ ወደ መሀል ገባሁኝና ስገባ ወደ መንግሥተ ሰማያት መንገድ ጀመርኩኝ። አሁን ልክ መንገዱ ስጀምር በቃ ሄዳለው፣ ሰፊ ነበረ መንገዱ። እንደዚህ ከሰፊ መንገድ መንገዱ እየጠበበች እየጠበበች፣ ከዛኔ ደግሞ ሁሌም ከድሮም ህይወቴም በጣም የመንፈሳዊነት ህይወት ያስቀናኛል። እኔ እንደዚህ ቢሆን ትምህርት በትምህርት ሰንበት ነው ያደኩኝና አይ እኔ እንኳን ይሄ ዓለም ቀርቶኝ ወደዛ ብመለስ ብዬ ሁሌ ውስጤ ይፈልጋል። ግን ምሰራው ሌላ ነበረና እዛ መንግስተ ሰማያት ለመግባት ያለኝ ፍላጎት ያለኝ ጉጉት ይሄ ብዬ ገልጸው አልችልም። በጣም ብርሃን ነው። በጣም የሚያምር ቦታ ነው። በቃ አሁን ካሁን ገባለው ካሁን ገባለሁ እያልኩኝ በጓደኛ የፊት የሷ መልክ አይነት ሆኖ በዚህ ባጠገቤ ደግሞ የሆነ የሚያስፈራ ጥርስ ያለው ነገር እንደዚህ ብሎ እያስጨነቀኝ ነበር። እኔ ልገባ እኮ ነው። በቃ ከዛ የሆነ ጥያቄ ጠየቃለሁ፣ ድጋሚ ምክንያት አቀርባለሁ። ከዛ መንገዷ ከሰፊዋ እየጠበበች እየጠበበች መጨረሻ በሩ ጋር ስደርስ ተዘጋብኝ። እና የተባልኩት ነገር እንደዚህ ተብሎ መንግስተ ሰማያት አይገባም። ይሄ የተከራከርኩት የነበረኝ ኃይል ምናምን ሁሉ ነገር ነው ያየሁትና እባካችሁ ከኔ ተማሩ። እኔ አሁን ብዙ ነገር አሳልፍ ያለሁ በህይወቴ አለም በአለማዊ ህይወት ግን ፍላጎቴ ሌላ ነበር። ውስጤ የሚፈልገው ነገር ሌላ የምሰራው ሌላ ነበርና እንደምገባ ያንን ነገር ከተውኩኝ ወደዚህ እንደምመጣ ተነግሮኛል። ግን ያንን ነገር አላስቀር ወይም ሳልተው ነገር ግን ወደ መንግስተ ሰማያት መግቢያት እንደሌለ እንደዚህ በቀልድ አይገባም ነው የተባልኩት። እና መንፈሳዊ ህይወቱ ሁሌ ስንመርጥ ብዙ ነገር ጠባብ ይሆናል። ከምንፈልገው ይልቅ የማንፈልገው ነገር ይበዛል። ይሄ ነገር አታደርጉ ሲባል በጣም ይጨንቀናል። እንፈልጋለን ማለት በሰይጣን በአጋንንት ስለተያዝን ማለት ነው። ግን መንገዱ ሌላ ነው። ወደዛ በፍጹም እንደዚህ አይነት ኃጢአት ይዘን መግባት አንችልም። ያ ሌላ አለም ነው እና እባካችሁ እንማር። ደግሞ መታችሁ ያላያችሁት እዚህ መታችሁ ብትመሰክሩ ብታዩት የቅዱስ ጊዮርጊስን ነገር ቢገለጽላችሁ እኔ አሁን የመጣሁት በኤልሻዳይ ነው። በጣም እግዚአብሔር ይመስገን አንድ ለአንድ ሰዓት እንኳን ሳንወርድ ሳንፈተሽ በሰላም ነው የመጣ ነው። እኔ አሁን የትግራይ ክልል ሰው ነኝና ፈርቼ ነበር፣ መታወቂያ ቢያዩት የሆነ ነገር ቢሉኝ ብዬ በጣም ፈርቼ ነበርና ግን በሰላም እግዚአብሔር ይመስገን አንድ ለአንድ ፍተሻ እንኳን ሳንወርድ እየዘመርን እየተማርን፣ አስተማሪዎቻችን እያስተማሩን ይሄ በማይባል ፍቅር ነው የመጣ ነው። ልክ እዚህ ስንመጣ ደግሞ እግዚአብሔር መንገዱ ጠርጎልን ያለ ጭቃ ያለ ምናምን ቀጥታ ነው ወደ ቤተክርስቲያን በር የደረሰ ነው። እና በጣም አስተማማኝ መንገድ ነው የመጣ ነው። እግዚአብሔር ይመስገን።